ፈጣሪ አንዲትን ሴት ለአንድ ወንድ መፍጠሩን ከምናረጋግጥባቸው ተፈጥሯዊ ክንውኖች ውስጥ አንዱ የሴት ልጅ ማህተመ ድንግልና ነው። የዛሬ እንግዳችን ድንግልና እንዲጸና፣ እንዲከበር እንዲሁም ደግሞ ሴት ልጅ እስከ ጋብቻ ድረስ ማህተመ ድንግልናዋን ጠብቃ መቆየቷ ምን ጠቀሜታ አለው? የሚለውን ትታብራራለን። የርግብ ኢትዮጵያ በጎ አድራጎት ድርጅት መስራች የሆነችው ወይዘሮ ፍቅርተ ጌትነት እዚህ ስቱዲያችን ድረስ ተገኝታለች። እስከ መጨረሻው ድረስ አብረን እንከታተላለን። የእርግብ ኢትዮጵያ በጎ አድራጎት ድርጅት መስራች ስራ አስኪያጅ ነኝ። እርግብ ኢትዮጵያ በጎ አድራጎት ድርጅት የተመሰረተው 2010 የካቲት 29 ሲሆን ከ11 ዓመት እስከ 24 ዓመት ባሉ ወጣ ሴቶች ላይ ትኩረት አድርጎ ይሰራል። ያ ወጣ ሴቶች ስንል ወንዶችም ፊት ለፊት አሉ እና እርግብ ኢትዮጵያ በጎ አድራጎት ድርጅት የማፀንጫፍ ካንሰር ላይ የጡት ካንሰር ላይ፣ የተለያዩ አባላዘር በሽታዎች ላይ፣ ድንግልናቸው የጠበቁ ሴቶች ማበረታታት ና መሸለም ላይ ትኩረት አድርጎ ይሰራል። እርግብ ጤና ነው። እርግብ የሰላም ምልክት ነው። ለዛ ነው እርግብ ኢትዮጵያ ያልኩት ማለት ነው ና ያው ድንግልና በኢትዮጵያ ይበል እንጂ ብዙ ነገሮችን ትኩረት አድርጎ ይዟል። በዋነኝነት ደግሞ ድንግልና ሲባል እንደ ቀላል ነገር ብናየውም ማህተመ ድንግልና ማለት ከሴት አፈ ማህፀን በስስጋ የተሸፈነ የድንግልና መገለጫ ነው። የማህተመ ድንግልና አይነቶች ደግሞ ሶስት ናቸው እነሱም በቅርጽ በጥንካሬ ይለያያሉ። በቅርጽ ስድስት ናቸው፣ በጥንካሬ ሶስት ናቸው። ክብረ ንጽህና ማለት ምንም አይነት ወሲባዊ ንክኪ ያላደረገች ወይም ወንድም ከሆነ ያላደረገ፣ ክብረ ንጽህና አላት ማለት አልተሳመችም፣ ወሲባዊ ንክኪ ያላደረገችም ማለት ነው። ማህተመ ድንግልና ክብር ነው። ለሴት ልጅ ደግሞ ከጋብቻ በፊት ምንም አይነት ግንኙነት ሳትፈጽም የምትጠብቀው በእግዚአብሔርም ዘንድ የሚወደድ በምታገባው ባሏም ዘንድ የምትከበርበት ነው ማህተመ ድንግልና። ሌላው ማህተመ ድንግልናቸውን ጠብቀው የቆዩ ሴቶች ምን ይጠቀማሉ አንደኛ ካልተፈለገ እርግዝና ውርጃ ነፃ ናቸው ከማህጸን ጫፍ ካንሰር ከተለያዩ አባላዘር በሽታዎች ከኤች አይ ቪ ይሄ ውርጃ ደግሞ የሚያመጣው ጠባሳ አለ አንደኛ እስከሞት የሚያደርስ ጉዳት የደም መፍሰስ ጤናን የማጣት ከዛ ደግሞ ለዘላለም የማህፀን ጠባሳ ይጥላል የማህፀን መሳሳት የምንለው ማለት ነው ልጅ እንዳይፈጠር የሚያደርገው መቋጥሮ መያዝ እስካለመቻል የሚደርሰው ይሄ ያልተፈለገ እርግዝና ውርጃ ነው ወላጅ አስተዋጽኦ ሊያደርግ ይገባል ለልጅ ምክንያቱም ትንሿ ኢትዮጵያ ወላጅ ነው የመጀመሪያ ትምህርት ቤት ወላጅ ነው ወላጅ ያልገነባው ልጅ ይሰበራል ወላጅ የገነባው ልጅ ደግሞ አይሰበርም ስለዚህ የኔ መልእክት ምንድን ነው ወላጆች ልጆቻችሁን ማብላት ማጠጣት ማልበስ ብቻ አይደለም ልጆቻችን ትኩረት አድርገን በተለይ ስነ ተዋልዶ ጤና ላይ ልናስተምራቸው ይገባል። ፈራ እግዚአብሔር ሀብት ነው። እግዚአብሔርን መፍራት ትልቅ ነገር ነው። ፈጣሪያቸውን እንዲፈሩ እያደረገን እንዲያድጉ እናደርጋቸው። የሚያዩትም ፊልም እዩ፣ የሚያነቡትን መጽሐፍ ምሮጥላቸው፣ ጓደኞቻቸውንም ንገሯቸው። ተምሳሌት መሆን አለባቸው ወላጆች። በጥንት ግሪካያንና ሮሚያን ብናይ ለአዲሱ ትውልድ ትልቅ ዋጋ ከፍለና በየአራት ዓመቱ የሚካሄደውን የኦሎምፒክ ስፖርት ያበረከቱልን የጥንት ግሪካያን ናቸው። ለማህተመ ድንግልና ያላቸው ክብር በሚገርም ሁኔታ አንድ ሰው ትልቅ ስራ ሰርቶ በአርቱም ሊሆን ይችላል፣ በስነ ጽሁፍም ሊሆን ይችላል። አዋርዶ ወይም ሽልማት የሚያገኙ አንዲት ማህተመ ድንግልና ባላት ሴት የአበባ ጉንጉን ጭንቅላቱ ላይ ሲደረግ ያ ትልቅ ክብር ነበር። በጥንት ግሪካውያንና ሮሚያን፣ እነዚያ የሰለጠኑ ህዝቦች፣ ለዓለም ስልጣኔን ያስተማሩ ህዝቦች፣ ብዙ ዋጋ የከፈሉ ህዝቦች፣ ተምሳሌ የሆኑ ህዝቦች፣ ለማህተመ ድንግልና ትልቅ ቦታ ነበራቸው። ወደ ጥንታዊ ኢትዮጵያ ስንመጣ ደግሞ በጥንት ኢትዮጵያውያን ማህተመ ድንግልና ከህዝብና ከመንግስት ጋር የተሳሰረ እሴት ያለው ነበር። ኢትዮጵያን ለመግዛት በጥንት ኢትዮጵያውያን ሴትነቷ አይከለከላትም ነበር። ማህተመ ድንግልናዋን የጠበቀች ሴት መሆን ነበረባት እና ንግስት እስከ መሆን ድረስ ክብር ነበረው። ክርስትና ሃይማኖት በጋብቻ ሰዓት ተክሊል የምትደፋው የማህተመ ድንግልናዋ መገለጫዋ ነው። ያን ተክሊል ደፍታ የክብሯ መግለጫ የድንግልናዋ ይሄው ዛሬ ታየች፣ በተክሊሉ ደምቃ፣ በካባዋ ደምቃ ተብሎ ነው የሚዘመረው ስትወጣ እና በእስልምና ሃይማኖትም በክርስትና ሃይማኖትም ማሄተመ ድንግልና በጣም የሚከበር ከጋብቻ ውጪ ኃጢያትም እንደሆነም ይነገራል። እኔ ለወጣቶች ብዙ ነገሮችን የምመክረው የምናገረው ከጋብቻ በፊት ምንም አይነት ጾታዊ ግንኙነት አታድርጉ። ድንግልና በጣም ውስጣዊ ፈተና ነው። እንጸልይ፣ እንጹም። ጥቅሙ የኋላ የኋላ ነው እና ራሳችሁን ጠብቁ። መጽሐፉ አለ በዚህ ስልክ ቁጥር እየደወላችሁ ለትምህርት ቤታቸው እዘዙ። መጽሐፉ በጣም ጥሩ መጽሐፍ ነው። ትውልድን ይገነባል፣ ትውልድን ያደናል። ስለዚህ ብዙ አብ መጽሐፎችም ተጠቅሚ እንዳልኳቸው በሰፊው አለ። አሁን ካልኳችሁ በላይ በጣም በሰፊው ተዘርዝሮ ነው የተቀመጠው። እና ሌላው ነገር ምንድን ነው፣ ወላጆች አሁን ሴት ልጅም ሆነ ወንድ ልጅ ድንግልናቸውን የሚያጡበት እድሜ አለ፣ ሁለተኛ ደረጃ ትምህርት ቤት ላይ። ይሄ ተጽዕኖ አንደኛ ማህበራዊ ትስስር በይነ መረብ የምንሉ ቲክቶክ፣ ፌስቡክ፣ ኢንስታግራም፣ ዋትሳፕ ምናምን፣ እነዚህን በጤንነት ስለምንጠቀማቸው የተለያዩ የተላኩልንን ነገር ሁሉ ስለምናይ ልጆቻችን ስለማንከታተል እንዴት መጠቀም እንዳለባቸው ሚ ትኩረት እንደሚያ እሱ አንዱ ነው። ዋነኝነት ሁለተኛ ደግሞ ጭፈራ ቤት፣ ጫት ቤት፣ ሽሻ ቤት እነሱ ናቸውና ጥንቃቄ ሊደረግ የሚገባው ከዚህ ጋር ነው። ሌላው ድንግልና በኢትዮጵያ ነባሩ ባህላችን የት ነው? ቁጥር አንድ መጽሐፍ ወደ ፊልም ሊዞር ሊሰራ ነው እና አስር ሚሊዮን ብር ያስፈልጋል ነው የተባልኩ። ምክንያቱም ዘመን ተሻጋሪ ነው። ፊልሙ የሚሰራውም በአማርኛ በእንግሊዝኛና በኦሮምኛ ነው፣ በሶስት ቋንቋ ነው የሚሰራው። ይህም በሶስት ቋንቋ የሚሰራውን ፊልም ለመደገፍ ፍላጎት ያላችሁ፣ ትውልድን የምትወዱ፣ ሀገራችሁን ኢትዮጵያን የምትወዱ ሰዎች በዚህ ስልክ ቁጥር እየደወላችሁ መሳተፍ ትችላላችሁ።